እኛ ስንሄድ፣ ግን ወጋ ብላ ወደቀች፣ ሞተች ብለው ቀብር ላይ እንዳነሱ፣ ሌላም እንዲህ ነው። ማያመኝ በሽታ የለም። አንድ ቀን ደህና ሆናለሁ፣ አንድ ቀን እታመማለሁ እና አይ ዶንት ኖው ዋትስ ሮንግ ዊዝ ሚ ሆስፒታል እሄዳለሁ። የማሉ ጠዋት መድኃኒት የለም። መተኛ ከብዶኝ ነው የተነሳሁት። ነገሮችን እንዴት አድርገው እንደሚሰልቡ እንደሚያጨናግፉ ሲናገሩ በጣም ያስገረመኝን ነገር ተናገር። እኛ ውሃ ብንሰራ ይሸጣል። ዛሬ አንድ ሰንጋት አርዶ፣ ወደ አምስት በግ ታርዶ፣ አስር ዶሮ ለነገ ጎድን ጥብስ አይገኝም። ሌላ ምክንያት ስጋው ላይ የሚቀባ ነገር አለ ስጋውን ስንቀባው ሰውን ሰንሰብሶ ነው ግማሹ ቆርቶ ግማሹ ላይ ምናምን እንደዚህ የሚሆነው አሁንም ብዙ ሰዎች እኮ ብዙ ቦታ ላይ እንደዚህ የሚሸወዱት እንዲህ እየሆነ ነው የዲፕሎማቲክ መንደር በሆነችው ሳር ቤት ላይ ቫቲካን ኤምባሲ አቅራቢያ የዛሬ ዓመት ግንባታው የተጀመረው ሳይታችን ከዚህ ወደዚህ ቀይረነዋል። ደንበኞችም ቁልፎቻቸውን ሊረከቡ ጥቂት ጊዜያት ብቻ ቀርቷቸዋል ታዲያ ቴም ሪል ስቴት በድጋሚ ቫቲካን ኤምባሲ አቅራቢያ እድሉ ላመለጣችሁ ደንበኞች አዲስ ሳይትን ይዞላችሁ ብቅ ብለዋል። በ30 ወራት ከሚረከበው ሳይታችን ላይ ባለ ሁለት መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር። ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ብቻ የተዘጋጀ ሲሆን 30 በመቶና ከዛ በላይ ለሚከፍሉ ደንበኞች እንዲሁ አጓጊ ቅናሾችን ይዘንላችሁ ብቅ ብለናል። ቴምር ሪል ስቴት። ለበለጠ መረጃ ታች ባለው ስልክ ይደውሉልን። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ? የተወደዳችሁ ቤተሰቦች ሁሉ መልካም ሁሉ ሸጋ ነው ወይ? እኔ ጋር ፈጣሪ ይመስገን ሁሉ ድንቅ ነው። ታዲያ ሁል ጊዜ እንደምመርቃችሁ ነቴ ነው እምላችሁ እናንተ ሳታውቁት እናንተ ቤት የተመተተ መጠጥ፣ የተደገመ ድግምት የቱ ጋር ምን እንደተበላሸ እንኳን ሳታውቁ ህይወታችሁ ምስቅልቅል ያለባችሁ ሰዎች ያንን ድግምትና መጠጥ ከቤታችሁ ፈጣሪ ያውጣላችሁ። እንደዚህ አይነት ነገር አለ እንዴ ምናምን እንደማትሉኝ ተስፋ አድርጋለሁ። በዛሬው ቪዲዮዋችን ደግሞ ጠልቀን ስለዚህ ጉዳይ እንመለከታለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን አስደናቂ ቤተሰብ ሰብስክራይብ በማድረግ ይቀላቀሉ። ታዲያ ወንድሞቼና እህቶቼ አስቀድሜ እንደነገርኳችሁ በዛሬው ቪዲዮዋችን የምንመለከተው ሀሳብ ምናልባት ምናልባት ሁላችንም ልናቀው የሚገባና እንድንነቃበትም ስለሚያስፈልግ ማለት ነው። ተመሳሳይ የሆነ ሀሳብ ከዚህ በፊት አንስቼ ነበር። ያም ደግሞ ምድራችን ኢትዮጵያ ላይ በከፍተኛ ሁኔታ የሚሰራ አጋንንትና መንፈስ አለ። ያም መንፈስ ደግሞ ወገኖቼ ብዙ ቢዝነሶች እንዲሳካላቸው፣ በዚህኛው ጽፍን ደግሞ ብዙ ሰዎች እንዲጨነግፉ እያደረገ ነው ያለው። ታዲያ በዛሬ መራ ግብራችን አንዲት እናት አንስተን እሷ የነበረችበት ህይወት ሚብራራ ስላልነበር ማለት ነው ከዋነኞቹ አንዷም አም ስለነበረች፣ ምን ከተባለ ሰላቢ የነበረች እናት ናት። ሰላቢ ስላችሁ ይሄ ስድቡን ምናምን አይደለም። ሲሪየስሊ ባጋነንቱ ዓለም የመስለብ ስራ የምትሰራእና ለራሷ የሆነ ነገር ጎትታ አምጥታ፣ ከሆኑ ሰዎች ላይ ደግሞ የሆነ ነገር የምትነጥቅ ማለት ነው። ታጣላለህ፣ በሽታ ትዘራለህ፣ ጦርነት ታውጃለህ፣ እዚህ የምትሰራውን ትሰራለህ፣ ባልና ሚስት ታጣላለህ፣ ወንድማማሽ በጣም መጥፎ የምትሰራ ሁሉ መጥፎ ስራ ምሰራ አያችሁ፣ መንቃት ስለሚያስፈልገን ማለት ነው። ዝም ብሎ ቢዝነስ የሆነ በጀት ስላወጣ የሆነ ነገር ስለ ጻፍክ ወይ ትዳር የሆነ ቆንጆ ስለሆን ከዚህ በፊት አንስቼዋለሁ። ይናሳል በቃ የሆነ የመግባባት ችሎታ ስላለ ወይ ሲቪክ ጥሩ ስለሆነ ጥሩ ትምህርት ስለተማርክ የትም ቦታ እንደማደርሱ ዛሬ እንዲገባችሁ ይፈልጋሉ። እሱን ማድረግ መልካም ሆኖ ሳለ ነገር ግን የማይታይ ነገሮችን የሚዘውር መንፈሳዊ ዓለም የሚባል ነገር አለ። ወገኖቼ ያንን እስካልተረዳችሁ ድረስ እዚህ ምድር ላይ የምታደረጓቸውን ነገሮች በሙሉ ልትበሏቸው ስትሉ ልታጭዷቸው ስትሉ ከእጃችሁ የሚወስድ የሆነ ነገር አለ። ስለዚህ ምናልባት እንደዚህ አይነት ነገር የሚያስቸግራችሁ ሰዎች የሚቸገሩ ሰዎች የምታውቁ ከሆነ ይህን ቪዲዮ ሼር አድርጉላቸው እስከ መጨረሻው ድረስ ተከታተሉ እና ወገኖቼ፣ እኚህ እናት አበባ ደምሴ ይባላሉ። ያሳለፉት የሕይወት ወጣ ወረድ ወገኖቼ የሚበረራ አይደለም። ያንን ሁሉ ጉዞ ሲጓዘው የነበሩት ግን ከአጋንንትና ከሳጥናኤል በተለምዶ ደግሞ ምናልባት በተለምዶም አይደለም ቆሪጥ የሚባል አጋነንት አለ ታውቃላችሁ፣ እዚህ ሀገር ላይ የሚሰራ እና እኚህ እናታችን ወገኖቼ የነበሩበትን የአጋነንቱን አለም ሲናገሩ እኔ እምባይ እየመጣን ነው የሰማኋቸው። ታዲያ ወንድሞቼ፣ እናቶች፣ የመወዳችሁ ወጣቶች እባካችሁ ከዚህ በፊት እኔን ሰምታችሁ የምታውቁ ከሆነ ዛሬ ደግሞ ከበፊቱ የበለጠ ጆሮችሁን እንድትሰጡኝ ይፈልጋሉ። አያችሁ እናታችን የገቡበት የአጋነንት ልምምድ ውስጥና አስራት ውስጥ የገቡት ነክቶ ሲመሽ አይደለም፣ ኦቨርናይት አይደለም። እና ሎንግ ስቶሪ ሾርት ወገኖች፣ አጋንንቱ እሳቸው ጋር እንዴት እንደገባና ከእሳቸው ጋር እንዴት ቃል ኪዳን እንደፈጸመ በሆኑ ጠንቋ አማካኝነት እንዴት እንደፈረሙ ማለት ነው ነፍሳቸውን እንደሸጡለት ሲናገሩ፣ ናይሮቢ የሚባል ሀገር ኬንያ ማለት ነው ከባለቤታቸው ጋር ሄዱና አንዲትን ጠንቋ ያገኛሉ ማለት ነው። ከዛ ምን አደረጓቸው? ምን ሰጧቸው? በዛ ውስጥስ ምን ገባባቸው የሚለውን ከራሳቸው አንደበት ተከታተሉት። ከዛ አምጡልኛለች እና አጠገቡ አስቀመጠችኝ። እኛ ከዛ በፊት የናይት ክለቡ ስንገባ ውስኪን እንጠጣለን እንላለን እንጂ ጫት አላቅም፣ ሲጋራ አላቅም፣ ምንም አውቀው ነገር የለንም አናቅም። እና እሷ ጋር ስንሄድ ግን ቁጭ ስ እሺ ሰታኛለች፣ ጋንጃ ሰታኛለች፣ እንደገና እንትን ጫት ሰታኛለች፣ ወይንስተር ሲጋራ ሰታኛለች። ከዛ መንፈሱ መንፈሱን ያስገባችብኝ። በነገራችን ላይ ካላወቃችሁ ልንገራችሁ ወንድሞች፣ እናቶች ከተማችን ላይ ብቻ ዋና ከተማ አዲስ አበባ ላይ ብቻ ከሰላሳ ሺህ በላይ መቃሚያ ቤቶች እንዳሉ ታውቃላችሁ ወገኖች። ይውላችሁ ሱሳ ሱሶች፣ የሚጨሱ የሚቃሙ፣ የሚጨሱ ስላችሁ ሁሉንም ማለት ነው፣ የሚሳቡ፣ የሚወጉ፣ በኪኒን መልክ የሚወሰዱ ነገሮች በሙሉ ጌትዌይ ናቸው። እናንተ ውስጥ የሆነ አጋንንት ለመግባት ለመግባትና ከእናንተ ህይወት ጋር ኪዳን ለመመስረት አሁን እኮ ሃይ ስኩሎች ወገኖቼ ገና ስምንተኛ ክፍል፣ ዘጠነኛ ክፍል ያሉ ወንድሞች እና እህቶቻችን የሚያደርጉት የሚወስዱት የሚጠቀሟቸውን ነገሮች ስታውቁ ትደነግጣላችሁ። ዛስዋይ ወገኖቼ ካላወቃችሁ ልንገራችሁ በቀን እኛ ሀገር ከዚህ በፊት ነግሬያችኋለሁ፣ በቀን ጀስት ሲንግል ደይ የሚሸጠው የሲጋራ ስቲክ ብዛት አንድ ነጥብ አምስት ሚሊዮን በላይ ነው የሚል ጥናት ወጥቷል። አንድ ነጥብ አምስት ሚሊዮን በላይ የሚሆን የሲጋራ ስቲክ ኤቭሪ ሲንግል ደይ ይሸጣል። ማንም የሚያስብላችሁ ሰው አካል የለም ሀገር ውስጥ። ይህንን እንድታውቁ ወዳለሁ ወገኖቼ ክለብ ሆነሮች ስለገንዘባቸው የሆነ ነገር የሚሸጡላቸው ሰዎች ስለገንዘባቸው፣ ትምህርት ቤቶች ስለምትከፍሏቸው ክፍያ እንጂ ትውልድ ቢበላሽ ባይበላሽ አምቴሊንግ ኖባዲ ኬርስ። ስለዚህ አንተ ለራስ ግድ ሳይሰጥ ለአንተ ግድ የሚሰጣቸው ሰዎች ስለ አንተ ግድ ካልሰጣቸው፣ አምቴሊንግ እንዳንተ የሚያሳዝን ሰው የለም። ነገር ግን አንተ ብትነቃና አንተ ለራስ ግድ ብትሰጥ የራስን ሕይወት የማዳን ኃላፊነት ማ መዳፍ ላይ ነው ያለው ከተባለ ራስ እጅ ላይ ነው ማለት ነው። ሌላውና በጣም ወሳኝ የሆነውን ነገር ደግሞ እናታችን አበባ ተናገሩ ማለት ነው። ምንድን ነው ሲባል አስቀድሜ እንደነገርኳችሁ ህይወት መንፈሳዊ እንደሆነ የገባቸው ሰዎች ከተማ ላይ በጣም ትላልቅ ቢዝነስ አላቸው። ነግሬያቸዋለሁ። አይዘር ፈጣሪን ያምልኩም አይዘር የሆነ ድንጋይ ያምልኩም አይዘር ጅብ ይጋልቡም ወገኖቼ፣ ወይ የሆነ አምድር ላይ እንከባለሉ መንፈሳዊ እንደሆነ ህይወት የገባቸው ሰዎች ሁልጊዜ መንፈሳዊ አደለም ህይወት፣ ህይወት በሩጫ በመግባባት በቅልጥፍና በቁንጅና በምናምን ነው ከሚሉ ሰዎች የተሻለ ኑሮ ነው የሚኖሩት በቅንፍ ውስጥ ማለት ነው። መጨረሻው ሞት ቢሆንም እና እሳቸው ሲናገሩ በጣም የነበሩበት ከተማ ላይ ያው እሳቸው ስም ጠርተዋል፣ እኔ ስም አልጠራም። በጣም ትልቅ ሆቴል ነበራቸው ማለት ነው። ያው ሆቴሉ የተገነባው በሰላቢ መንፈስ ማለት ነው። እሳቸውም ራሳቸው ስለሚሰልቡ ማለት ነው። እና እሳቸው ጋር አንዴ ከበላ ሁሌ ነው የምትበለው፣ ይጣፍጥም አይጣፍጥም። እሳቸው ጋር ሄዳ አንዴ ከተጠቀም ሁሌ ነው የምትጠቀመው፣ ወይዘር በሰርቪሳቸው ረካም አልረካም ማለት ነው። ለምን ሲባል እሳቸው የሚያደርጉት ነገር ነበር። ምንድን ነው የሚያደርጉት ሲባል በጣም ስጋ ይሸጣሉ፣ ምግብ ይሸጣሉ። ከራሳቸው አንድ በጽሙት ብዙ ሰዎች ይሞታሉ። ብዙ ሰዎች ያው እዚህ ሆነን የማንፈልጋቸውም ሰዎች እንነግረዋለን። እንደኛ አይነት የከፈቱ እኛ ውሃ ብንሰራ ይሸጣል። ዛሬ አንድ ሰንጋት አርዶ ወደ አምስት በጊት ታረዳላ አስር ዶሮ ለነገ ጎድን ጥብስ አይገኝ። ነገም ሌላ ነው የምናርደው ነገም ሌላ ነው። ምክንያቱም ስጋው ላይ የሚቀባ ነገር አለ። ስጋውን ስንቀባው ሰው ሁሉ ሰንሰብሶ ነው። ግማሹ ቁት ግማሹ ምናምን እንደዚህ ሆን አሁንም ብዙ ሰዎች እኮ ብዙ ቦታ ላይ እንደዚህ የሚሸወዱት፣ እንዲህ የሆነ ነው። ስጋው የተለየ ወይ ሱቁ የተለየ ሱቅ ውስጥ አብረው የሚሰሩ አሉ። ሱቅ ውስጥ የሚቀበር ነገር አለ። በደርደር ቀዛ ነው ሰው የሚደራረም እና በጣም ይገርመኛል። ለዛ ነው ወገኖቼ፣ እባካችሁ ዝም ብላችሁ የሆነ ቦታ ሄዳችሁ ማለት ምግብ አትብሉ። የሆነ ቀድሱት ምግቡን በስመአብ በሉ፣ ወይ ደግሞ አመስግኑበት፣ ጸልዩበት። አምቴሊንግ በምታምኑት ሃይማኖት ዛ እምነታችሁ በጣም ጥቅም አለው። ወደዛ ተጠጉ እያልኳችሁ ያለሁት ምክንያቱም ሰም ፒፕልስ፣ ወገኖቼ እንደዛ ሰው ተኮልኩሎ ምግብ የሚበላባቸው ቦታዎች ዝኖት ቢኮዝ ምግቡ ስለሚጣፍጥና ዋጋው ርካሽ ስለሆነ፣ አንዳንዴ እንደውም እዛ በጣም ርካሽ አለ ደህና ነገር። ሰው ግን እዚህ ነው የመጣው። ለምን ብላ አጠየም ደት። ምን የተለየ ነገር ምን ይሰጣሉ እዚህ? አዋዜያቸው ተው እባክህ። ስጋው ላይ የሚቀባውን ነገር ለሊት ዘጠኝ ሰዓት መተህ ስላላየ ነው። ሌላ ወገኖች በስራ አቅጣጫ ነው፣ በቢዝነስ አቅጣጫ ማለት ምናልባት ቢዝነስ መስራት የምትፈልጉ ሰዎች ወይ የጀማመራችሁ ያላችሁ፣ ምክንያቱም ብዙ ወጣት አሁን የራሱን ስራ እየሰራ ያለበት ሁኔታ ላይ ያለ ነው። በጣም የሚበረታታ ነው። ነገር ግን ስራ በጣም አቅደ እንትን ብሰራ ያዋጣኛል ከሚለው የዘለለ እንደሆነ እንድትረዱ እና በዛ ዙሪያ ማሸነፍ የምትፈልጉ ከሆነ እንዴት አድርጋችሁ መግባት እንዳለባችሁ እንድታቁም ስለምፈልግ ነው። ምን አይነት ጥላት እንዳለባችሁም እንድትረዱ ስለምፈልግ ነው። ታዲያ እንደነገርኳችሁ እናታችን ሰላቢ ነበሩ። መስለብ ታውቃላችሁ። ሰላቢ ያለበት አካባቢ አሁን ወደ ስልብና ተቀይረናልና አሁን ያን ጊዜ ሰላዶኛለ ከተማ ውስጥ እንጋልባለን፣ እንከባለላለን፣ ሱቅ ላይ እንከባለላለን። የሆነ መኪና መኪኖች እንኳን አሁን ለምሳሌ ቆሞ ካሉ ከነካሃት መኪናውን አትነሳም፣ ተፈታታ ነው የምትሸጠው። በተጃቸው ላይ አፈር ትዘግናለህ፣ ባለ ሆቴሎች ላይ ወፍጩ ቤት ያላቸው ንግድ ቤት በቃ ንግዳቸው እየሞተ እየከሰረ ሰውነ እና፣ እንደዚህ ነው የምንሰራው፣ እንንከባለላለን፣ እየወረዳታችን ነው ከሰባት ሰዓት ጀምሮ እስከ አስር ሰዓት ነው። አስር ሰዓት ላይ ሁሉም ጨርሱ ሄዳል። ወገኖቼ እንደሰማችሁት ነው። እባካችሁ ስራ ለመስራት ያቀራችሁና እየሰራችሁ ያላችሁ ወጣቶች ስራችሁ ስራችሁ ቦታ እንደማይጀምር ይግባችሁ። እባካችሁ ስራችሁ የጸሎት ቦታችሁ። ወገኖቼ ስራችሁ መንፈሳዊ ቦታችሁ ጋር እንደሚጀምር ይክባችሁ። እዛ ላይ ካልጠነከራችሁ በጠረባ ብሎ የሚያነጥፋችሁ አጋነንታል። ዛስ ዋይ ብዙ ሰው ይጀምራል እንጂ አይጨርስም። አያችሁ ወገኖቼ፣ በጣም በርካታ ሰዎች እኮ የሚፈልጉትን ነገር ማግኘት የሚችሉበት ፖቴንሻል ኖሯቸው፣ ነገር ግን ዜሮ ነገር የሚያገኙት ቢኮዝ የሆነ የሚያጨነግፍ፣ የሚሰልብ የሆነ ሰው ስላለ ማለት ነው። አጋንንት አለበት። አዎ፣ አለ የሆነ ሰው እመኑኝ ወገኖቼ፣ አለ የሆነ ሰው አጠገብሽ፣ አጠገብህ፣ ጎረቤትህ፣ እናንተ አካባቢ። ያንን ጥሰህ መውጣት ካልቻልክ መቼም ቢሆን ሰው አትሆንም። እመነኝ፣ መቼም ቢሆን አደለም ማለት ኢትዮጵያ ውስጥ አደለም አሜሪካ አደለም ማርስ ላይ ለብቻ ለብቻ ፕላኔት ቢሰጠ ምንም አታመጣ። እና ነገሮችን እንዴት አድርገው እንደሚሰልቡ እንደሚያጨናግፉ ሲናገሩ በጣም ያስገረመኝን ነገር ተናገሩ። ስሟቸው ገንዘብ ስልብና ብቻ አይደለም፣ በሕይወት ማጥፋት አለ። በመኪና አደጋ እንዲገባ የሚሰራ ነገር አለ። በብዙ ነገር ትዳሩ እንዲፈርስ የሚደረግ ነገር አለ። ትምህርት ቤት፣ ዩኒቨርሲቲ ሊጨርስ ሲሉ የተመረቁ ይመረቅ ሲሉ የጭንገፋ አስጭንጋፊ የሚባል መንፈስ እሷለ እንዲያብድ ይደረጋል። እንዲንከራተት ይደረጋል። በጣም በብዙ መልኩ እስከ ሰባት ት ሁለት ነው የሚለው በቀላል እና ብዙ አይነት ስራ ሚስ ተረገዘ ልጅ እንዲጨንቀፍ ይደረጋት እጮኝነት ማይሰራ ስራ ይላል ሆናቸው አታቁም ወገኖች። እኔ ከዚህ በፊት አጋጥሞኝ ቃል እንደዚህ አይነት የአጋንንት አሰራር ህይወት ይለ የሆነን ነገር በቃ ማለት ሄዶ ሄዶ ስሙዝ ሄዶ ሄዶ ሊሆን ሲል ይከሽፋል። በቃ የሆነ ነገር አገኘው በቃ በጣም በቃ አምላክ ረዳይ ምናም ብዬ ልጨብጠ ወስድ ጉም ይሆንብኛል። ይሄ ነገር ከደረሰባችሁ በጣም ነው ሪሌት የምታደርጉት፣ አሁን ከምለው ነገር። በጣም ብዙ ወጣቶች ይሄ አጋንንት እያጠቃቸው ነው ያለው። ከዛ እዚሁ ሚቲንቀን ሴትዮ አስቸግረው። ታዲያ ምን ችግር አለ እናንተ? ቀብሮ ላይ ትደርሳላችሁ። እኛ ስንሄድ ግን ወጋኝ ብላ ወደቀች፣ ሞተች ብሎ ቀብር ላይ ሌላውም፣ እንዲህ ነው በቃ፣ በእንደዚህ አይነት ይሰራል። ታዲያ ሌላኛው መቅሰፍታቸው የማይታይ በሽታ ነው፣ የትኛውም ሐኪም የትኛውም የሕክምና መሳሪያ የማያገኘው ነገር ግን የሰውን ህይወት የሚያሰቃይ ህመም ይልካሉ። ቀጥዬ የማሳያችሁን ቪዲዮ ተመልከቱት። ሀይ ጋይስ እንዴት ናችሁ? ከሌልቱ አስራ አንድ ሰዓት ከሆነ በጣም አሞኝ ነው የተነሳሁት። አንድ ቀን በጣም ጤነኛ ነኝ፣ እወጣለሁ፣ ስራ እሰራለሁ፣ ማድረግ ያሉብኝ ነገሮች አረጋለሁ። ዘኔክስት ዴይ ማያመኝ በሽታ የለም። አንድ ቀን ደና ሆናለሁ፣ አንድ ቀን እታመማለሁ እና አይ ዶንት ኖ ዋት ሮንግ ዊዝ ሚ። ሆስፒታል እሄዳለሁ፣ ማሉ ጣም መድኃኒት የለም። መተኛት ከብዶኝ ነው የተነሳሁት። ወገኖቼ ህይወት መንፈሳዊ ነው። ህይወት ስጋዊ፣ ትምህርታዊ፣ ሴታዊ፣ ወንዳዊ፣ ዲግሪያዊ፣ ማስተርሳዊ፣ አሜሪካዊ፣ ካናዳዊ፣ ዶላራዊ፣ ሀብታም ባላዊ፣ አምቴሊንግ ሼፓዊ አይደለም። ያንተና ያንቺ ብቸኛ ተስፋ በ2018 በመንፈሳዊ ህይወት መበርታት ወይ ደግሞ መበርታት አምቴሊንግ ዩ ሌላ አማራጭ የለም። ብዙ ነገር ብትሞክር ስትጨርስ ካፍ ላይ መጥቶ ነው የሚወስድልህ። ካፍ ላይ እያኘከው እኮ ከጥርሱ ውስጥ ያወጡ። ወዳችኋለሁ ወንድሞቼ፣ እናቶቼ። በቀጣይ ቪዲዮ እንገናኛለን። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። ቻው።